ሰላም ጤና ይስጥልኝ! ውድ የፌዴሪ መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ለወቅታዊ ፈጣንና ታማኝ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። አብራችሁ ቆዩ። የኢትዮጵያ አየር ኃይል አገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ሲሉ የፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተናገሩ። ፌዴሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት አገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዥ ተናግረዋል። በአየር ኃይል አካዳሚ በመሠረታዊ ውትድርና ሙያ የሰለጠኑ የምልምል ወታደሮችን የማስመረቅ መርሃ ግብርም ተከናውኗል። እኔ ለሀገሬ መሥዋዕት እሆናለሁ ብላችሁ ወደ ጀግናው የአገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎች እንኳን ደስ አላችሁ፣ ሲሉም ዋና አዛዡ መልእክት አስተላልፈዋል። ኢትዮጵያ በ2022 ዓመተ ምህረት ከአፍሪካ ቀዳሚ የአየር ኃይል የመገንባት ውጥን ይዛ እየሰራች ነው ያሉት የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ አገራዊ ግዳጆችን በብቃት እየፈጸመ ይገኛልም ሲሉ ተናግረዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ሰጥቶ እየተሰራ መሆኑንም አመላክተዋል። ሀገራችን እያከናወነች ያለው የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናል ጀኔራል ይልማ መርዳሳ የሰው ኃይል በማጠናከር እና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጅን በብቃት እየተወጣ ነው ሲሉም ተናግረዋል። ኢትዮጵያን ከፍታ የማይፈልጉ ሁለት ጠላቶች መኖራቸውን ያነሱት ሌተናል ጀኔራል ይልማ መርዳሳ የውጭ ጠላቶችና የእነሱ ተላላኪዎች ጉዳጅ ፈጻሚዎች መሆናቸውንም ጠቁመዋል። ውድ የቻናላችን ተከታታዮች በዛሬ ያቀረብንላችሁ መረጃዎችን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም።